እንጂ ዛሬ እንሰራላችሁ የአረብ አገር ፓስታ አሰራር ነው ለእራት የሚሆን። እዚህ ጋር ውሃ ጨምራለሁ ፓስታ ለመቀቀል። መቀቀሉ ቀላል ነው። ጨው ጨምራለሁ እንደአስፈላጊነቱ። ከዛም ዘይት ጨምራለሁ። ከዛም ፓስታውን መጨመር ማለት ነው። ከዛም ፓስታ ለመቀቀል እስከ 12 ከ10 እስከ 12 ደቂቃ ከዛ በላይ የሚፈጅ ይችላል። እናንተ አይታችሁ ፓስታችሁን ትቀቅላላችሁ ማለት ነው። ጓደኞች ጓደኞቼ ውሀዬ ሰልቷል። አሁን ፓስታዬን እቀቅላለሁ ማለት ነው። ለአስራ ሁለት ደቂቃ እቀቅለዋለሁ ቆንጆ እሳት ከሆነ፣ ካልሆነ ግን ከዛ በላይ የሚፈጅ ይችላል። እኔ ግን ለአስራ ሁለት ደቂቃ ነው የማበስለው። ጨው ጨምሬበታለሁ፣ ዘይት ጨምሬታለሁ፣ እስኪበስል እተዋለሁ ማለት ነው። እሺ ጓደኞቼ አሁን እዚ ጋራ ሶስት ዶሮ አለኝ። ሶስት ዶሮ እንደዚህ የቆራረጥኩት ቸስት ነው ያለኝ እዚ ጋራ ፓር ዲያ ያለኝ የዶሮ ቅመም የአረብ አገር ማለት ነው። እዚህ ጋራ ካሪ ካሪ ጨመርኩበት። እዚህ ጋራ ፍልፍል አጽዋት ትንሽ እየጨመርኩበት፣ እንደገና ፓር ፓር ሸወርማ በጣም ትንሽ እየጨመርኩበት ካላችሁ ማለት ነው። ቁንጥር ቁንጥር ነው የጨመርኩትኝ። እዚህ ጋር ጨው ጨመርኩበት። ከዛ ለአንድ ለአስር ደቂቃ እንደዚህ እናደርገውና ከዛ እናስቀምጠዋለን። እንደባልቀ ነው በደንብ ማለት ነው። እሺ ጓደኞቼ፣ አሁን እዚህ ጋራ ምን አለኝ? መጥበሻ አለኝ። መጥበሻዬ ላይ ሶሪ ዘይት ጨምራለሁ። ከዛ ዘይቴ ላይ የቀመምኩበትን ቅመሙን ዶሮን ጨምራለሁ። ማጂ ጨምራለሁ፣ የዶሮ ማጂ እዚህ ጋር ልክ እንደ ቅድሙ ፓራት ሙሸከር የዲያይ ማለት ነው፣ የዶሮ ቅመም የአረቦቹን እጨምራለሁ። እዚህ ጋር ካሪ ድጋሚ እጨምራለሁ። ፍልፍል አስዋጥ ድጋሚ እጨምራለሁ። ድጋሚ ሾርማ ቅመም እጨምራለሁ ማለት ነው። ከዛም ጓደኞቼ አሁን እዚህ ጋር እንደምትመለከቱት መሽሩም አለኝ፣ እዚህ ጋር ሽንኩርት አለኝ። ሽንኩርት እንደዚህ ነው የምጨምረው። የደቀቀ ሽንኩርት ትንሽ ብቻ ነው የምጨምረው፣ ብዙ አልጨምርም። ከዛ በሰል ክድራ ግሪን ኦኒዮን ወይም በሰል አክደር አለኝ እጨምራለሁ። አናህጢ በሰል አህመር፣ በሰል ግሪን ኦኒዮን። እዚ ጋር ካሮት እጨምራለሁ። ከዛ ፍልፍል ፍልፍል ባርድ አለኝ ይሄኛው ፍልፍል ሮሚ ማለት ነው። ጨምራለሁ አና ካራ ጃዛር ፍልፍል ሮሚ። ከዛ የሎ አስፈር አለኝ ማለት ነው ቢጫ አለኝ ጨምራለሁ። ከዛ እዚ ጋር ቀዩ አለኝ ማለት ነው ጨምራለሁ። ከዛ መሽሙን ጨምራለሁ። አንድ ላይ አቁላላቸዋለሁ ማለት ነው። በጣም ቆንጆ ነው። ሽንኩርት በጣም ትንሽ ነው የጨመርኩት፣ እና ክድራውቶችን ደግሞ አይበስሉም። ሁሉም ነገር አይበስልም። በጣም የሚበስል ነገር ውስጥ የለም። ከዛም እንጠብሰዋለን። ይከደናል ማለት ነው ከነውና ላንድ ለአምስት ደቂቃ እንደዚህ ተዋለ። እሺ አሁን ጓደኞቼ እንደምትመለከቱት ነው አቅራቦስቲ አሁን ደርሶልናል። አያች ካለሩ በጣም ነው የሚያምረው። የአረብ ሀገር ነው እያሳየኋቸው ያለሁት በጣም ነው የሚወዱት። ከዛ ይሄኛው ካሮቱ ብዙ መፍሰል የለበትም እሺ ብዙ አታብስሉ አትክልቶቹ ጋር አጠቃላይ ማለት ነው። በመካከለኛ አበሳሰል ነው የሚመስለው። ከዛ እዚህ ጋር ሶያ ሶስ ጨምርበታለሁ። እኔ የጨመርኩትኝ አንድ የሾርባ ማንኪያ በትልቁ ማለት ነው፣ በደንብ ሞልቼ ጨምሬበታለሁ። ጨው እንዳታበዙበት፣ ምክንያቱም ሶያው ማጂውም ጨው ስለሆነ፣ ጨው እንደ እንትኑ ቀምሳችሁ ነው የምትጨምሩት። ጨርሰናል ማለት ነው። በጣም ነው የሚያምረው። በጣም ከዛ ፓስታችንን ይኸው ቀቅለነዋል። የተቀቀለ ፓስታ አለኝ። ከዛ ፓስታዬን እንደዚህ ጥደዋለሁ ጨምረውና ከዛ በአናቱ ላይ ይሄንን ጨምራለሁ። ጓኞች እንደልዋለ በጣም ሚወው አረቦቹ ይወዱታል። ለእራት ይሄንን ከፊፍ ይሉታል። ከፊፍ የሆነ ቆንጆ ፓስታ መስራት ይቻላል ማለት ነው እ የአረብ ሀገር ምግብ ነው የማሳያችሁ። አልደበላልቅባችሁ የእነሱን ሀገር ጣህኑን ማለት ነው አሁን የእነሱ ሀገር መሆን ስላለበት እንድታውቁ የምፈልገው የአረብ ሀገር ምግብ አሰራር ነው። ይሄንን የጣሊያን ሶሴጅ ማለት ነው። አያችሁት፣ ሶሴጅ ይሉታል። ይሄንን ትጨምራላችሁ። ካለ ከሌለ፣ ምንም ችግር የለም ትንሽ ተጨምርበታለሁ ካለን ከሌለ፣ እውነት እንዳትጨናነቁ። እሺ ባለው ነገር ስሩ። መጨናነቅ ያስፈልግም።